በምን በኩል እንደሚመጣ ማኑዋሎች አሉ። ነገረ ሌሎች ስለኛ የማያውቁ መጽሐፎችን አስቀመጥ ናቸው ያልተሰራንባቸውን ማኑዋሎች፣ ሮንግ አድሬስ፣ ሮንግ ሰራተኛ፣ ሮንግ የተሳሳተ አድራሻ ውስጥ የሚከቱንን እነሱን አስቀመጥንና ትክክለኛ አድራሻ ትክክለኛ ሰራተኛችንን ትክክለኛ አዳሻችንን ትክክለኛ ፈዋሻችንን ትክክለኛ ዳኛችንን የሚያስተዋውቀንን ማኑዋላችንን ስናገኘው እሱን የያዝን ከዛ በኋላ ነው እንግዲህ ያው መናፍቃን ተብለን የተባረርነው የዛሬ ሰላሳ ዓመት አካባቢ ማለት ነው። እኛ አልወጣን የሚገርምህ ይሁን ተገፍተን እንጂ ገፍተን አልወጣንም። ተሰድበን እንጂ ሰድበን አልወጣንም። ተመተን እንጂ መተን አልወጣንም። ተዋርደን እንጂ አዋርደን አልወጣንም። ከማርያም ቤተ ክርስቲያን ከቅድስት ማርያም ካቴድራል ስንባረር የሄድነው የት መሰለ፣ ኢየሱስ ቤተ ክርስቲያን። ኢየሱስ ቤተ ክርስቲያን ሄድ፣ ስንሄድ ምን አለን መሰለ፣ ከልጇ ቢያባርሩን፣ ከእናቱ ቢያባርሩን፣ ልጇ ጋር ገባና፣ ኢየሱስ ቤተ ክርስቲያን ሲባል፣ ከዛም ተባረርን። ከዛም ስንባረር አማኑኤል መንፈሳዊ ማህበር የሚባለው ነገር መጣ። ያኔም ሲነሳ እሱንም ስም ለማውጣት የተጀመረው ለመገንተን፣ ለመውጣት፣ ለመለየት ከሚፈልግ መንፈስ ሳይሆን ማህበር ካልሆናችሁ የምትሰበሰቡበት ፈቃድ ከሌላችሁ በዛን ሰዓት ኢህአዴግ የገባበት ጊዜ ስለነበረ ከአንድ የፖለቲካ ድርጅት ጋር አገናኝተው ስለከሰሱ መሰብሰብ አትችሉም፣ ፈቃድ ከሌላችሁ የምትባሉት ይሄ ነው ተብሎ ነው ፈቃድ የወጣው። ያ ወጣት ያ ኤነርጂ ያ ፖቴንሻል ሁሉ ተገፍቶ ወጣ። እንግዲህ አንዱ እኔም የህይወቴ ጅማሬ ከዛን የሆነ ውላሃለሁኝ። እንግዲህ የሚገርመው ቃል በቃል መጽሐፍ ቅዱስ ነው የሚናገረው፣ ስለ ስሜ የተጠላችሁ ትሆናላችሁ። እንዲሁም አባታችን ብለዋል፣ ቃል በቃል ነው የተናገሩት። እንግዲህ ከሰላሳ 30 ዓመት በኋላ ምናልባት የሰማ ሆነ ሊሆን ምናሉ፣ ቤቱ ገፊ ነው። ቃል በቃል ነው አባታችን ያሉ ያልኩት። ቤቱ ከዝሆን በላይ ጉልበት አለው። ከፈረስ በላይ ጉልበት አለው። አትደንግጡ፣ ኢየሱስ ክርስቶስ የዓለም ቤዛ ነው። ቤዝነት ለሱ ብቻ ነው፣ የአምልኮ ቤዝነት እንጂ ሌላ ቤዝነት የለ ብለው ቃል በቃል መናገር ሲጀምሩ ነው ነውጡ የመጣ፣ ግፋ የመጣ፣ የቁምስክረኛነት የመጣ ብዙ ስድቦች የመጣው። አየህ እናንተ በዛ ጊዜ ዛሬ ሰላሳ አመት ያላችሁት ነገር ነው። አሁን የተፈጠረው ከሰላሳ አመት በኋላ አሁንም ብዙ ጥያቄ መቷል፣ ብዙ ነውጥ መቷል። እና የመጣበት ምክንያት ምንድን ነው? አሁን ምን ያው ላስላስ የምደረገው በዛ ምን ያረኩ ነገር የለም ይቺ ላስላሷ ትመቸኛለች። ላስላሱ የመጣው አባታችን ልክ ናቸው በሚለው ነው። እንግዲህ እኔ ያው በምንፍቅና ምን የመሰለ ስም የተሰጠኝ ማለት ነው። መናፍቅ ተብዬ መረገጥ የጀመርኩት ምናምን አለ። አይደለም አልረገጥኩም፣ አልተሳደኩም። አባታችን ልክ ናቸው ነው ያልኩት። መጽሐፍ ቅዱሳዊ ነገር ነው የተናገርኩት ነው ያልኩት። ከመጽሐፍ ቅዱስ አውጡ እና አስተምሩን ነው ያልኩት። ገባህ? ይሄ ነገር ነው ኩርፊያ የተጀመረው ጸቡ የተጀመረው ወይ እንደ እነሱ እንደ ጽም። እኔ ግን ደስታዬን ነው ያገኘው፣ ሰላሜን ነው ያገኘው ረፍቴ ነው ያገኘሁበት። እና ይሄን ነገር ብዙ ጊዜ የምናየው ሌላው ደግሞ ወዲያ ወሰደኝ። ማን ጋር ነው እንዳልክ ጋር ነው የወሰደኝ።